የመኖሪያ ፍቃዳቸው የወደቀባቸው በዩናይትድ አረብ ኤሚሬት የምትገኙ ዜጎች አሁን ስማርት መኪና ሰርተው ወደ አገልግሎት አቅርበዋል። ይህ በጣም ለቴክኖሎጂው ምርጥ የሚባል ግን፣ በአጋጣሚዎች መኖሪያ ፍቃዳቸው፣ አይዲያቸው ለወደቀባቸው ሰዎች ደግሞ ዜናው ጥሩ ያልሆነ ነው። ሁለት አገልግሎት ይሰጣል የተባለው አይዲ የሌላቸው ወይም አይዲያቸው ኤክስፓየርድ ያደረገባቸው ሰዎች ወያደን ይዘው እንደዚሁም ደግሞ በወንጀል የሚፈልጉትንም ጭምር የመያዝ ክህሎት አለው ተብሏል። ቴክኖሎጂ እዚህ ላይ ደርሷል። ስራ ማጣቱ እንዳለ ሆኖ የስራ መጥፋቱ እንዳለ ሆኖ በዚህ ላይ ደግሞ ይሄ ሲጨመሩበት ነገሮች እየከበዱ እየመጡ ነው። ለማንኛውም እስኪ ሼር አድርጉት ለመጠንቀቅ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወድና የተከበራችሁ ተመልካቾች እንዴት ናቸው? ሰላም ናችሁ? ይክነግ አልሐምዱ ሊላህ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሮት። ዛሬ እንግዲህ የላችሁ የመጣሁት ሁለት ነገሮች ናቸው። እሱም እንደምታዩት እንግዲህ የመጀመሪያው ሰሞኑን በዱባይ አዲስ የተመረተች ለአገልግሎት የዋለች የፖሊስ መኪና ናት። መላው ባንጋሊን ህንዲን እንዲሁም ኢትዮጵያኖችን ሳይቀር እያነጋገረ ይገኛል ማለት ነው። ይህ መኪና የሚሰራቸው አገልግሎቶች እንግዲህ እዚጋ በባንጋሊኛ ነው፣ በፓኪስታንኛ እያወራ ነው። የሚገርም ነገር ነው። ሁሉንም አስደንግጧል ማለት ነው። እና አረቦች ሳይቀር በጣም እየተነጋገሩበት ያለ አዲስ የተመረቀች ተሰርታ ለአገልግሎት የዋለች የፖሊስ መኪና ሰውን እንዴት አሳዳ እንዴት አዴና እንደምትይዝ ወንጀለኞችን፣ ህገወጥ የሆኑትን ምናምን ብቻ በጣም የተካበደችና የተገነነች መኪና ናት። ሁሉም እያወራ ነው ስለሷ ማለት ነው። እና እንግዲህ እንደሚታወቀው አብዛኛውን ጊዜ ብዙ ሰው የሚያዝበት ሀገር ሳኡዲ አረቢያ ነበር። ህገ ወጦች እየተለቀሙ እስር ቤት እየገቡ ወደ ሀገር የሚገቡበት ማለት ነው። ከአሁን በፊትም በባለፈው ሰርቻለሁ ቪዲዮ፣ ሳኡዲ ላይ አዲስ የተመረተ የፖሊስ መኪና አራት ካሜራ ያለው እዚህ ጋር እንደምታዩት በአራት አቅጣጫ ከፊት ከኋላ ከግራቅ በቀኝ አሳደ የምትይዝ የፖሊስ መኪና አዲስ ለአገልግሎት እየዋለች በሳውዲ አረቢያ ላይ ከሳምንት በፊት ይመስለኛል ቪዲዮ ሰርቼ ነበረና አሁን ደግሞ እንግዲህ ዱባይ ላይ ኢማራቱ ላይ አረቦች በደስታ እንዲመጥቷቸው የፖሊሶች ምናምንም በቃ እዚጋ እንግዲህ እያስረዳ ነው ሰውዬው። የመኪናው አገልግሎት ምን እንደም እዚጋ እንግዲህ አረቦች የኛው ይጠይቀዋል ይሄኛው ያስረዳል ማለት ነው ይሄ እና ይቺ መኪና ለምን አገልግሎት እንደምትወ ለምን እንደምትጠቅም እየተናገረ እያስረዳው ይገኛል ካሜራውን ተመልከቱ በስድስት አቅጣጫ ነው ካሜራ ያላት ይህ ካሜራ እንግዲህ ከርቀት በስድስት አቅጣጫ ወንጀለኞችን በተለይ ወንጀል ሰርቶ ማምለጥ እያለም አለጡል ሂዶ እጅ ከፍኝ የሚይዝ የሚያድኝ ነው ማለት ነው ሲመስለኝ እንደዛ ነው እያሉ እያወሩ ያሉትና በጣም ያው ለሀገሪቱ በጣም ጠቃሚ ናት፣ ግን ደግሞ እንደዚህ ስህተት ለሚሰሩ ሰዎች ደግሞ አደገኛ ናት። ምንም ማምለጥ አይቻልም። እጅ ከፍንጅ በስድስት አቅጣጫ ካሜራ ከፊት፣ ከኋላ፣ ከግራ፣ ከቀኝ ብቻ እንደምታዩት ካሜራው ራሱ በቃ ጽድት ጽድት ያለ ካሜራ የተረከበላት የፖሊስ መኪና ናት። ቴክኖሎጂ በዚህ ልክ ተስፋፍቷል ማለት ነው። እንግዲህ በተለያዩ ሀገራት እንደዚህ አይነት ነገር ኢትዮጵያ ላይ ቢሆን በምን እድላቸው እንደነበረ በምን እድላቸው። ግን ኢትዮጵያ እንደዚህ አይነት ነገር አይታሰብም ሲጀመር እና እንግዲህ ያው የኢማራት ነዋሪዎች በጣም ደስ ብሏቸዋል። ይችን መኪና ለአገልግሎት ስለዋሉ ደስታቸውን እየገለጡ ይገኛሉ። ህገወጥ መኖሪያ ፈቃዳቸው የተበለገ ምናምን ያሉ ሰዎች ደግሞ በጣም ያው አሳሳቢ ደረጃ ላይ ነው ያሉት። እያሰቡ ነው ማለት ነው። እና እንግዲህ የሌላኛው ሁለተኛ ቪዲዮ የማሳያቸው በሳውዲ አረቢያ ላይ ሰሞኑን በመለቁ ቪዲዮ ብዙዎቻቸው ያው ህጉን እየደገፋችሁ አይደለም። እዚህ ጋም እንደምታዩት ይሄ ኢትዮጵያዊ ወንድማችን ምን እያደረገ ነው? አደንዛዥ እፅ እየሸጠ ነው ማለት ነው። አረቡ ገዥ መስሎ አረቡ ገዥ መስሎ እንግዲህ ተጠቆሙባቸው ነው። በነገራቸው ላይ እንደዚህ አይነት ነገር የሚሰሩ ሰዎች ሲጠቆምባቸው ነው እንደዚህ የሚያረጉትና እንዳያችሁት፣ እንግዲህ ሲቀባበሉ እያያቸው ነው። አረቡ ገዥ መስሎ ነው የሄደው መጀመሪያ። ይሄ ልጅ ደግሞ መድኃኒቱን በኪስ ቋጥሮ ለገዥው ይሰጣል። ይህ የሚሆነው እንግዲህ ካሜራ አለ ካሜራ አለ ከመኪናው ውስጥ ከኋላ ደግሞ የሕግ አካላቶች እየተከተሉት ነው። ምክንያቱም ልጁን ለመያዝ ያን መድኃኒት ይዞ ለሰውየው ሰጡት። ወደ ቤቱ እንደተመለሰ እነሱ ምንድነው ያደረጉት ቀጥታ ተከትለውት ወደ ቤት ነው የገቡት ማለት ነው። በነገራችን ላይ ሙሉ ቪዲዮው ነበረ፣ ግን በጣም ነው የሚያስደነግጠው። ለዛ ነው ትንሹ ብቅ ያደረግኩላችሁ ቪዲዮውን ማለት ነው። እና ተከትለውት የገቡና ከቤት በቃ ቤቱ ሲፈተሽ የለለ የመድኃኒት የለም፣ የለለ አይነት የለም። ቤት ውስጥ የመካዘን ነው የሚመስለው። እንደዚህ አደንዛ ምናምን ነው የሚሸጠውና ልጁ በነገራችን ላይ እና ብቻ እንግዲህ ይህንን መድኃኒት እየተሰማርተው እየሸጡ ያሉት ሶስት ናቸው። አንድ የሌላ ዜጋ ነው። ሁላቸው ኢትዮጵያዊ ናቸው። ሁለት ሶስታቸውም እጅ ከፍንጅ ይያዙና ወደ ፍርድ ቤት ይቀርባሉ ማለት ነው። የተፈረደባቸው ፍርድ እነዚህ ሶስት ግለሰቦች የሞት ፍርድ ነው የተፈረደባቸው። ህገወጥ መድኃኒት፣ አደንዛዥ እፅ በቤታቸው ውስጥ እየሸጡ ስለተገኙ የሞት ፍርድ የተፈረደባቸው ማለት ነው። እና አንዳንድ ጊዜ እንደ ቅልድ የምናወራው ነገር ይው በተለየኛ ኢትዮጵያኖች በጣም ነው የምታሳፍሩትም የምታሳዝኑትም። አሁን እንደዚህ አይነት ነገር ሰሩ ተው፣ ተቆጠቡ እያልንም ስንሰራ ቪዲዮ ማለት ነው። የታባሽ ወሽንት ቤተሽ ንጣቪ ዝም ብለሽ ጎበዝ፣ ጀግና ምናምን ይላሉ። ይሄው እንድምታውት እንግዲህ ሰነ መድሃኒቱ፣ ይሄ ሁላ መድሃኒት እና ይሄ ሁላ መድሃኒት ተያዙ ማለት ነው። ሰነ መድሃኒታቸው አሁን እነዚህ ፍርዳቸው የሞት ፍርድ ነው የሚፈረድባቸው። ምክንያቱም መድኃኒቱ በጣም አደገኛ መድኃኒት ስለሆነ እየሸጡ የተገኙት። እነዚህን ሰዎች ለመያዝ ራሱ በጣም ጉልበት ጠየቋቸዋል። ፖሊሶች ራሱ እነዚህን ለማሰር በቃ ሲደባደሩ ሲራገጡ ምናምን መጨረሻ ላይ እርግጥ አድርጎ አሰረው፣ እንደዚህ በካቴና ግጥም አድርጎ ማለት ነው። ወየው ይላል አንደኛው፣ በተለይ ወያ እያለ እየጮኸ ነበር። የሚገርመውና ጥንቃቄ አድርጉ። ሰሞኑን በተለይ በቃ ጀግና ጀግና ጀግና እያላችሁ ነው። ይሄ ጀግንነታችሁ አያዋጣችሁም። በኋላ እጅ ወደ ላይ እጅ ወደ ኋላ አድርጎ ግጥም አድርጎ አስሮ ወደ እስር ቤት ነው የሚወረወራችሁ እና በተለይ በዚህ በአራኪ ዙሪያ በቃ ስራ አለ። ውሃ የምትሰሩ ደሞዝ 3000 ደሞዝ 2500 አናግሩን ምናምን የምትሉ ሰዎችም አላችሁ። የምሬን ነው። ይህ ሳቃችሁ በኋላ ላይ ለቅሶ ነው የሚሆነው። እንደዚህ እያላችሁ ስትቀልዱ በኋላ መቀመቅ ገብታችሁ እዲያችሁን ነው የምትበሉ ትላችኋል። ነው ቤተሰብ እና እንደዚህ አይነት ነገር አትደግፉ። ለራሳችሁ ነው፣ እኔ ለማንም አይደለም፣ በነገራችን ላይ እና ካልተያዙ ቀላል ነው፣ ግን ሲያዙ መውጫና ማምለጫ አታገኙም። ስለዚህ ቀድማችሁ መጠንቀቅ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ። ላገሬ ሰው አይደለም እንደዚህ አይነት ነገር ውስጡ ከመግባታችሁ በፊት ማሰብ ብትያዙ የሚያገኛችሁን ቅጣት የሚወሰንባችሁን ፍርድ አምናችሁ መቀበል አለባችሁ። አምናችሁ መግባት አለባችሁ ከዚህ ነገር